ሰላም እኔ ዶክተር ጀጋዲሽዋር ጎድ ጋጃጎውኒ ነኝ። እኔ በአፖሎ ካንሰር ኢንስቲትዩት አፖሎ ሆስፒታሎች ፊልም ናጋር ሃይደራባድ የሚሰሩ ሮቦቲክ ካንሰር ቀዶ ጥገና ሐኪም ነኝ። እኛ እንደ ቡድን ሮቦቲክ ቀዶ ጥገናንና በካንሰር ላይ ያለውን ሚና ለመብራራት እንፈልጋለን። በመሰረት ሮቦቲክ ቀዶ ጥገና ሮቦቲክ የተረዳች ካንሰር ቀዶ ጥገና ነው። ይህ ፈጣን በሙሉ በራሱ የሚሰራ ሮቦቲክ ቀዶ ጥገና አይደለም። ይህም ማለት የሮቦቲክ ቀዶ ጥገና መሳሪያዎች እና መሳሪያ ስብስቦቹ በማስተር ስሌክ ስርዓት ወደ ሀኪሙ ጣቶች ይያዣል። ሀኪሙ በኮንሶል ላይ ተቀምጦ በኦፕሬሽን ቲያተር ውስጥ በሩቅ ህፃኑን ቀዶ ጥገና ያደርጋል። ስለዚህ ይህ ሮቦቲክ የተረዳች ቀዶ ጥገና ነው። እንደ መኪናዎች በራሱ ራስ የሚሰራ አይደለም። በሮቦ የሚደረግ በራሱ ራስ የሚሰራ ቀዶ ጥገና አይደለም ምክንያቱም በታካሚው ላይ ቀዶ ጥገና ሲደረግ የሚወሰነው ፍላጎት፣ በህመምቱ ላይ የሚደረገው ማስወገድ ደረጃ እና ይህ ቀዶ ጥገና በተለይ ያስፈልጋል ወይስ አይደለም የሚሉ ውሳኔዎች ይኖራሉ። ሁለተኛ ሮቦቲክ የተረዳች ቀዶ ጥገና በሌሎች ክፍት ወይም ላፓሮስኮፒክ ቀዶ ጥገናዎች ላይ ያለው ዋና ጥቅም ምክንያቱ ማጉኒፊኬሽን ስለሆነ ነው። እዚህ አምስት እስከ አስር ድግፍ የሚደርስ የማይታየው እይታ አለ። ይህም ነገር ነገር የሚታየውን ይሻሻላል። እኛም በተሻለ ሁኔታ በአካላት ላይ የሚከሰተውን ጉዳት ማሳነስ እንችላለን እንዲሁም የሊምፍ ኖዶችን እና ትንሽ የደም ማዘኖችን በተሻለ ሁኔታ ማየት እንችላለን። ይህም የደም ማዘኖችን መቆጣጠር እና የሊምፍ ኖዶችን በተሻለ ሁኔታ ማሰባሰብ ላይ ይረዳናል። ይህም የካንሰር ስፋት ሊያስተላለፉበት የተጠበቁ ሴሎች ናቸው። ሶስተኛው ነገር በሮቦት ውስጥ የመንቀጥቀጥ ነፃ የሆነ ማጣሪያ ሶፍትዌር አለ። ይህም ማለት ነው የቀዶ ቀይር ሐኪም መንቀጥቀጦች በጣም በተሟላ ልምድ ያለው ሰባ ወይም ሰማንያ ዓመት ዕድሜ ያለው ሐኪም ቢሆን ምንም አይነት መንቀጥቀጥ ሳይኖረው ማገልገል ይችላል ማለት ነው። መሳሪያዎቹ አይንቀጥቀጡም፣ አይንታወቁም። ይህም ትልቅ ጥቅም ነው። እንደ ውስጥ የተገባ ቦታዎች ወይም አስፈላጊ አካባቢዎች እንደ ዶራክስ ውስጥ ወይም በረክተን ፔልቪስ በታች በጣም ዝቅተኛ ያሉ ቦታዎች በተሻለ መንገድ ይደርሳሉ፣ ምክንያቱም መሳሪያዎቹ ትንሽ ናቸውና እና የእጅ ጫፍ ያላቸው ናቸው መሳሪያዎቹን በተለያዩ አቅጣጫዎች ማንቀሳቀስ እንችላለን። ከቀጥታ እንቅስቃሴ ያለው ላፓሮስኮፒ በተለየ እዚህ መሳሪያዎችን ማስተካከል እንችላለን እና ወደ አስፈላጊ አካላት እንደ ሆድ አንደበት ካንሰር፣ ኮሎሬክታል ካንሰር መግባት እና በቀላሉ ማገልገል እንችላለን። ሌላ ትልቅ ጥቅም ያለው ነገር ደግሞ ተጨማሪ ኤፍግ የሚባለውን እንደ ኢንዶሲያናይን ግሪን ቀለም መጠቀም እንችላለን። ይህም የፋይርፍላይ ቴክኖሎጂ ሲሆን ሊምፍ ኖዶችን ለማግኘት ወይም እንደ ዶራሲክ ዳክት ያሉ አካላትን ከቡዳት ለመከላከል ይረዳል። ስለዚህ እነዚህ ሁሉ በውስጥ የሆድ አንደበት ካንሰር እንደተባሉ ቦታዎች ትልቅ ጥቅም ናቸው። በዚህ የብን ካንሰር ስራ በተመሳሳይ ሁኔታ ትልቅ መቁረጫዎች ወይም ቶራኮቶሚ ማድረግ ያስፈልገን ነበር። ከዚያ የተለየ በሆነ መንገድ የሮቦቲክ ቀዶ ጥገና ማድረግ እንችላለን። በተመሳሳይ ጊዜ ምክንያቱም ማጉኒፊኬሽን ግልጽ እይታ በመሳሪያዎቹ አንደኛ የእጅ ውስጥ ያለው የትንሽ እንቅስቃሴ አለመኖሩ ምክንያት ጉዳቱን ማሳነስ እንችላለን። ስለዚህ የቀዶ ጥገና በኋላ የሚከሰቱ ችግሮች ይቀንሳሉ፣ የተወገዱ ሊምፍ ኖዶች ብዛት ይሻሻላል፣ እና የታካሚው መድኃኒት ፈጣን ይሆናል። ወደ ሥራ መመለስ የሚወስደው ጊዜ ይሻሻላል። እነዚህ ትልቅ ጥቅሞች ናቸው። ሌላ የሚያስደስት መስክ ደግሞ የኮሎሬክታል ካንሰር ነው። በዚህም የፔልቪስ ቅርጸት በሴቶችና በወንዶች በተለያዩ መንገዶች ይለያል። ስለዚህ በቻለን መጠን በታች ማግኘት እንችላለን። ከዚያም የተወሰነውን ክፍል ማስወገድና የኮሎስቶሚ ድሉን ማሳነስ ወይም በይህ ጌደም እንቅስቃሴ ማሻሻልና አናስቶሞሲስ ማድረግ እንችላለን። ለቲሮይድ በአንገት ያሉ ቲሮይድ ጉባዮች ወይም በአፍ ካንሰር ከተደረገ ሬዲዮሽን በኋላ የተመለሱ ካንሰሮች ያሉ ጉዳዮች ላይ የሮቦቲክ ቀዶ ጥገና ሌላ ሚና አለው። ይህም በትልቅ መኩራት ቢያስፈልግም ነበር። ከአክሲላ ወይም ከጡት አካባቢ ማንቀሳቀስ እንችላለን። ይህም በሁለቱም ጡቶችና አክሲላ አቅጣጫ የሚደረግ ነው። ይህ ሩቅ የቲሮይድ ማስወገድ ነው፣ በአንገት ምንም አይነት ቁስል የማይቀርበው። በመሰረት ይህ የውበት ጥበቃ ከህክምና ጋር የተያያዘ ነው። እንግዲህ ይህ የሚሰጠው ጥቅም ነው። ሌላ ነገር በፋሪንክስ ውስጥ ያሉ የአፍ ካንሰሮች በሬዲዮሽን በኋላ እንደገና ሲመለሱ ትልቅ መቁረጥ ቢያስፈልጋቸው ነበር። እነሱ ትንሽ ከሆኑ ሮቦትን በአፍ ጉድጓድ ውስጥ ማስገባት እና ጉዳዩን ማስወገድ እንችላለን። ስለዚህ ይህ በጣም የሚያጎድል ሂደት አይደለም። እንኳን በቱት ካንሰር ውስጥም አዲስ ፈጣሪ ሂደት አለ። በአንደኛ ቦታ በሮቦቲክ የቱት እገዛ ቀዶ ጥገና እንደምናደርግ በተለይም የተወረሱ የጄኔቲክ አዎንታዊ የሆኑ ታካሚዎች ላይ የቱት ጫፍና አካባቢውን አሳልፎ የሚያደርጉትን ማስቴክቶሚ ማድረግ እና በአንድ ጊዜ ኢምፕላንት መጠቀም እንችላለን። ስለዚህ በኒውሮሎጂካል ቀዶ ጥገና ውስጥ እንደ በኩል ኒፍሬክቶሚ ያሉ ክስተቶች አሉ። በዚህ የኒፍሩን እንደተሳካና እንደገና ማሰራጨት እንችላለን። ይህም በሮቦት ማሰራጨት ከላፓሮስኮፒ ይልቅ በጣም ቀላል እና የተሻለ ስለሆነ ቀላል ነው። ከዚህ በተጨማሪም በፕሮስቴክቶሚ ውስጥ ነወር ማስከተል ለቀድሞ መቆጣጠሪያና ለወሲብ ኃይል በጣም አስፈላጊ ነው። በፕሮስቴክቶሚዎች ውስጥ በጣም አስፈላጊና ጠቃሚ ነው። ስለዚህ እንደ ኮንድዌይት የቦላ ካንሰሮች ያሉ ዩሮሎጂካል ቀዶ ጥገናዎችም በዚህ ሁሉ ክስተቶች ውስጥ በጣም ጠቃሚ ነው። ከዚህ በተጨማሪም ቀኝ ሄሚኮአሌክቶሚዎች፣ የሆድ ካንሰሮች፣ የሊምፍ ኖድ መቆረጥ፣ የሚዲያስቲናል ጡኖች ያሉ ክስተቶች፣ እነዚህ ሁሉ በሮቦቲክ ቀዶ ጥገና ማጠቀም የሚቻልባቸው በተለያዩ መስኮች ናቸው። ለቀላል ክስተቶች አይደለም። ነገር ግን በተለይም ብዙ ስፍራ ማስያዣ የሚያስፈልጉ ካንሰሩ ለመድረስ ከባድ የሆኑ እና የተሻለ እና ፈጣን መድኃኒት እንዲኖረን እና ትንሽ መቁረጫዎች እንዲሆኑ የምንፈልጋቸው ውስጥ ነው። እነዚህ በሮቦቲክ ቀዶ ጥገና የሚደረጉት ክስተቶች ናቸው። አፖሎ ሁልጊዜ በዘመናዊነትና በፈጠራ ቴክኖሎጂ ጫፍ ላይ ነበር። እኛም የቅርብ ጊዜ ቴክኖሎጂ አለን። እኛ በሮቦቲክ ቀዶ ጥገና ማስጀመር ለምንም ከ14 ወይም 15 ዓመታት በፊት ነው እና የሮቦውን ሁሉም ትውልድ ከመጀመሪያ ትውልድ እስከ ሁለተኛ ሶስተኛ ትውልድ ተመልከትናል። በአሁኑ ጊዜ በሁሉም ሀገር ውስጥ አራተኛ ትውልድ የሆነው ሮቦቲክ ቼ በየቦታው ይገኛል እና ይህም አዲስ ትውልድ ሲሆን ለተወሰኑ ክስተቶች፣ ለተወሰኑ ምልክቶች እና ለተወሰኑ ጥቅሞች ለሰዎች የሚደርስና የሚገኝ ነው። የሮቦቲክ ቀዶ ጥገና ተቋማት ለተገቢ ክስተቶች በተገቢ መንገድ ሊጠቀሙባቸው ይችላሉ እና ዓላማውም ማታነቅና ውበት እንዲጠበቅ ነው።